ትላንት ሀዩ መታ ስታለቅስ እኔ ጋ ምናምን ነገር በቃ ያንን ሳይ ምንም ማድረግ እንዳለብኝ ሁላ ግራ ገብቶኛል። ማለት እዛ ሰበብ ውስጥ ያለው ትኔ ነኝ ዋናው እንትኑ ላይ እኔ ስላለው በእኔ ምክንያት ደግሞ ማንም ሰው እንዲያለቅስ አልፈልግም። ለሙቢ ያላትን ቦታ ሁላችንም የምናውቀው ነው እና ማንም ምክንያት ደግሞ ማንም ሰው በእኔ ምክንያት እንዲጎዳ አልፈልግም። መቼም ቢሆን አልተውሽም። ጥንቃኔ ምንም ማድረግ አልችልም። ያለው አንቺ ነው። አንደኛ እየቀለደ ነው እያለች ነው ያለችው። በጣም እየተጨነኩኝ ነው። እኔ ከዚህ በላይ መጨነቅም ምንም ማለት አልፈልግም። የራሴ ብዙ የሚያስጨነቀኝ ጉዳዮች አሉ። ሌላ ጭንቀት አጨምርብኝ ሙቢ የማውቀው ነገር የለም። ምክንያቱም ድንገታዊ ሁሉም ነገር ድንገታዊ የሆነ ነገር ስለሆነ ምክንያቱም በስልክ አውርተሽ ስለሆነ ማለት ነው ይሄ ነገር ያወራው። ስለዚህ በአካል ቢሆን ወይ ይህን ነገር ይላይ ነበረ። እኔ ደግሞ አጥብቄ ስጠይቀው እሱ አምርሮ ነው ይህን ነገር እያወራ ያለው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ እና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? አልሐምዱሊላ በጣም ደህና ነኝ። ያው ሰሞኑን እየተፈጠረ ያለውን ነገር ታውቃላችሁ። እኔም ከእናንተ እኩል ነው እየደነገጥኩ ያለሁት። ምክንያቱም ሙቪ እኔ እንጃ፣ እኔ ቀልድ እየመሰለኝ ያለው ምንም እውነት እየመሰለኝ አይደለም ነገሮቹን። እኔ በጣም ነው ግራ የገባ፣ ምን መውሰን እንዳለብኝ፣ ምን ማድረግ እንዳለብኝ ብዙ ነገር እያስጨነቀኝ ያለው። ምክንያቱም እዚህ ጋር ሀዩ አለች፣ ትላንት አይታችኋል። ሀዩም ስነግራት ነበር ያለውን ነገር ና ሀያት በጣም ነው የምታሳዝነኝ፣ በጣም ማለት ነው። ምክንያቱም ሌላ ሌላው ቀርቶ ያለው ነገር ቀርቶ ቤተሰቧን ብዙ ነገር አስፈቅዳ ብዙ ነገር አይታ ነው ሙቢ ለማግኘት እዚህ ድረስ የመጣችሁ፣ ና ምክንያቱም ለሱ ብላ ነው ቤተሰቡ አስፈቅዳ ምናም እዚህ ድረስ የመጣችሁ። ና እኔም ደግሞ ይሄ ቤተሰብ ማስፈቀድ ላይ እኔም አብረት ነበርኩኝ። ና ያን ሁላ ነገር አድርጌ እኔ አግዣት እዚህ እንድትመጣ ካረኩ በኋላ ሙቢ እንደዚህ ሲል በጣም ነው የሚደብረው። ምክንያቱም እዚህ ጋር ሴት ልጅ ነች ና ልቧ ይጎዳል። ለሙቪ ያላትን ቦታ ሁላችን የምናውቀው ነው ና፣ ማንም ምክንያት ደግሞ ማንም ሰው በእኔ ምክንያት እንዲጎዳ አልፈልግም። እዚ ጋ አንዳንዴ ህይወት ያው ባላሰብ ነው መንገድ ነው የሚሆነው ና፣ ሙቪ ና ሀዩ ደግሞ አንድ ላይ ሆነው እኔ የሁለቱም አሁን ላይ እህታቸው ነኝ። በጣም ደስ የምትል ልጅ ነች ሀዩ ማለት ነው። ለእኔ ሪንዛ አላቅም ወላ በጣም የዋህ ልጅ ነች ና ምንም እንድትጎድ አልፈልግም በእኔ ምክንያት። እና ሙቪ ደግሞ እኔ ምንም ያለው ነገር እውነት እየመሰለኝ አይደለም፣ ቀልድ ነው የሚመስለው። እስከ ዛሬ ድረስ ያልነበረው ስሜት፣ እስከ ዛሬ ድረስ አንድ ቀን አውርቶት የማያውቀውን ስሜቱን ዛሬ ሀዩ መታ። ሁሉም ነገር በቃ ተስተካክለው ምናምን ነገር በቃ ሙቪም ደስተኛ ሆነ ብዬ ሳልጨርስ ነው ይህንን ነገር ያለኝና እኔ በጣም ግራ ገብቶኛል፣ በጣም ማለት ነው ምን ሞሳ እንዳለብኝም አላቅም እኔ ሙቪ ከዚህ በፊት ብዙ ጊዜ ወተናል ለሀዩ ከመምጣቷ በፊት እኔ እና ሙቪ ከተዋወቅን ስድስት ወራችን ነው። እና በስድስት ወራት ውስጥ ብዙ ነገር አይተናል ማለት አብረን በሀዘንም ሰዓት በሀዘኔም ሰዓት ምናም ብዙ ነገር አሳልፈናል ና በዚህ መሀል ደግሞ ጠይቅ ያለው ሙቪ እኔ እናንተ ምንድለን ስለ ሁሉ የሚለይ አንቺ እህቴ ነች ነው እኔም ደግሞ ደስ ደስ ብሎኝ ነው በቃ ወንድሜ በመሆኑ ደስ ብሎኝ በቃ ምንም ነገር ሲከፋኝም ምንም ሲለኝም ማሮሱ ነው። እና በቃ ከዛ የዘለለ ስሜት እኔ ጋ የለም እና እሱ ጋም እስከ ዛሬ ድረስ አልነበረም። እና ይህን አሁን እዚህ ጋር ሀዩ ከመጣሽ በኋላ አፈቅርሻለሁ ምናምን ሲለኝ ያሰብኩት ነገር ቢኖር በቃ ይሄ ቀላላ እኔ እንጃ። እኔ ሙቢ ብዙ ጊዜ ስለሚቀልድ ይህንንም ነገር እንደ ቀልድ ነው የሰርኩት። ና ሀዩንም ስለ ትላንት ሀዩ መታ ስታለቅ ስኔጋ ምናምን ነገር በቃ ያንን ሳይ ምን ማድረግ እንዳለብኝ ሁላ ግራ ገብቶኛል ማለት እዛ ሰበብ ውስጥ ያለው እኔ ነኝ ዋናው እንትኑ ላይ እኔ ስላለሁ፣ በእኔ ምክንያት ደግሞ ማንንም ሰው እንዲያለቅስ አልፈልግም። ማንንም ሰው የሰው ደስታ ነው እንጂ ምንም ፈልገው በቃ የሰው ሀዘን ውስጥ መኖር አልፈልግም። እና ሀዩ በጣም ያሳዝናል። ስታለቅስ ምናምን በጣም ነበር የጨነቀኝ ምን ማድረግ እንዳለብኝ። ከዛ በኋላ ሁላ በጣም ጨንቆኝ ነበር። ምክንያቱም እዚህ ጋር ሴት ልጅ ነኝ፣ ታሳዝናለች። በጣም ነው የምታሳዝነው ሀዩ ከምንም በላይ ማለት ነው። ና ታናሼም ነች ምናምን፣ እና የሆነ በቃ ታሳዝነኛለች በዛ ላይ ደግሞ በወንድ ነው እና እንዲስ ነው። እቺ ልጅ እውነት ተጎርታለች በጣም እኔ እንጃ፣ በጣም ግራ ገብቶኛል ለማውራት ሁላ እስከሚከብደኝ ድረስ። እዚህ ጋ ሁሉንም እውነት የሚያውቀው ሙባረክ ነው። ሀዩ አሁን እኔ እዚህ ጋ ነው ምንም ነገር የለንም። እሱ እየቀለደ ነው የሚሆነው። እኔ ወንድሜ ነው ምንም ብላት ማለት ለእሷ ሊዋጥላት አልቻለም። ምክንያቱም ልክነች እሷ እዚህ ጋ ሙባረክ እንደዛ እያለ እኔ ምንም ብላ ሊያሳምናት አይችልም። ምክንያቱም እዚህ ጋር እውነቱ ያለው ምባረጋ ነው። ምባረፍ ደግሞ እውነቱ ንገራት፣ ምንም ደር የለ እንደማታፈቅረኝ ንገራት ብለው ምንም ምን እያላቅ፣ ምን እያሰበ እንደሆነ ምን አቅዶ እንደሆነ ምንም አልገባኝም። እና እና ደግሞ የሙቢን ጓደኛ ዘለቀን ጠርቻለሁና ያው ነገር ውስጥ አለበት፣ ባለፈው መቶ ስለነበረ ያለውን ነገር ስለሚያውቅና ሙቢ ቢያንስ ለሱ እውነቱን ሀሳቡን ከነገረው ማለት እያሰብ ያለው ነገር ማንም አያውቀውም፣ ለሁላችንም ግራ ስለሆነ ድንገት ለሱ ነገሮች ከሆነ ጠርቻለሁና ቢያንስ እሱ ከነገረኝ ማለት ነው። በጣም ግራ ገብቶኛል። እንዲህ ምናምን እዚህ ጋር ቆሚ ሳወራ ምናምን ነገር የሆነ ቀላል ሊመስል ይችላል፣ ግን ብዙ ከባድ ነገሮች አሉት በጣም ማለት ነው። እኔ ምንም የምፈልገው ነገር አሁን እዚህ ጋር ሙቪ አላፈቅርሽም ወይ አፈቅርሻለሁ ምናምን ማለት ነው አይደለም። እኔ የምፈልገው እዚህ ጋር ሀዩ እንድትጎዳ አልፈልግም። ሌላው ሌላው ሁሉም ነገር ቀርቶ በቃ ሀዩ ደስተኛ እንድትሆነ ነው የምፈልገው ምክንያቱም ሙቪን በጣም ነው የምትወደው። እየነገረችኝ ነበር ሳስ መጣት ሁላ ምናምን ነገር በቃ ያለውን ነገር ሁሉንም ነገር ስለነገረችኝ አንድ ቀንም እንድትጎዳ አልፈልግም። ና ያለውን ነገር ኢንሻላ እስኪ ለማስተካከል እሞክራለሁ። ና ላቆም ና ሁሉንም ነገር ስሰማ ከእናንተ ኩል አንድ ላይ ነው የምሰሙን። ና አዳዲስ ነገሮች በየቀኑ ይፈጠራሉ። እሱ ሁሌ ስሰማ በጣም ነው የሚያስደነግጠኝ፣ በጣም ነው የሚያስጨነቀኝ። በጣም እያስጨነቀኝ ነው ብቻ ይሄ ያለው ነገር አሁን ላይ ደስ የሚል ነገር አይደለም። እኔ ሀዩን እዚህ ሳመጣት ነገሮች ይስተካከላሉ ምናምን በቃ ሙቪን ደስተኛ አድርገዋለሁ ብዬ ነበረ ሀዩ እንድስመጣ ያረኩት። ግን ነገር ግን እንዲያሰብኩት ነገር ቀረነ ሁሉም ነገር በቃ ምንም እንዳላሰብኩት በቃ እንደማላስተካክለው ሆኖ ነው የተበላሸው። ግን ኢንሻአላህ ነገሮችን ለማስተካከል ሞክራለሁ። ሀዩ በእኔ ምክንያት አትከፊም። እንደሷ ምላት ነገር በቃ ደስተኛ ነው ምትሆነው ሙቪ እኔ እስከማውቀው ድረስ አሁን ላይ ሀዩ ከመጣሽ ጊዜ ጀምሮ እንደሚወዳሽ ነበር አማውቀው። አሁን ግን የሆነ ነገር ከላሰበ ወይ ደግሞ ቀልድ፣ እኔ የመዋረክን ቀልድ አላውቅም። ምን ላይ መቀለድ እንዳለበት፣ ምን ላይ ቁም ነገር ማውራት እንዳለበት አያውቅም እና ይሄ ነገር እኔ ቀልድ ነው እየመሰለኝ ያለው እና በቃ ዘለቀን ልጠብቀውና እስኪ ከሱ ቢያንስ እውነት የሆነ አዲስ ነገር እሰማለሁ ብዬ አስባለሁ።

ጭንቀት አንዳንዴ ያጠቁር ምን ማድረግ እንዳለብኝ በጣም ግራ ገብቶኛል። ምንም በቃ ይሄ እየሆነ ያለው ነገር ማለት ነው፣ ቀን በቀን ጭራሽ እየጨመረ አይ ሙባረቅ ቀልዱ ነው ምናምን ብዬ ሳስብ የሆነ ስቴፕ ሄዳል። የሆነ አንድ ቀን በጨመረ ቁጥር ጭራሽ ነገሩን እየባሰ ነው የመጣው። ና ቀልድ ሁን ቁም ነገር ሁን። ምንም አልቻልኩም በቃ በጣም ነገር የገባኝ አሁን ቢያንስ አሁን አንተ ሙባረክ ሁሉም ነገር ይነግረሃል ና ይሄ ልጅ ቀልድ አስቦ ከሆነ ምን እንዳሰበ ማወቅ አልቻልኩም። ቢያንስ ላንተ ይነግራል እና እኔ ነገሩን ቢያ አንተ ገብተህበት ነገሮቹን እንድታስተካክል ነው። አንተ ነው የሚጠራውት። አዎ ያው እኔ ደግሞ በዚህ ነገር የማውቀው ነገር የለም። ምክንያቱም ድንገታዊ፣ ሁሉም ነገር ድንገታዊ የሆነ ነገር ስለሆነ ምክንያቱም በስልክ አውርተሽ ስለሆነ ማለት ይሄ ነገር ያወራው፣ ስለዚህ በአካል ቢሆን ወይ ነገር ላይ ነበር በበፊኔ ደግሞ አጥብቄ ስጠይቀው እሱ አምርሮ ነው ይሄን ነገር እያወራ ያለው። እኔ ደግሞ ሀያት ደግሞ እንደዚህ ተጎድታ ምናምን ደግሞ ማየት አልፈልግም። አንቺም ደግሞ እሱን ነው መስለኝ የምትፈልጊው። እኔማ ሀያት እዚህ ጋር እንድትጎዳ አልፈልግም፣ በእኔ ምክንያት። እኔ ማንም ሰው ሁሌ ነው ምለው፣ ማንንም ሰው የደስታው ምንጭ ነው እንጂ የምፈልገው፣ በእኔ ምክንያት ማንንም ሰው እንዲከፋ አልፈልግምና ሀዩን ደግሞ እኔ ነኝ በጣም ጎትጉቼ እንድስመጣ ወደ አዲስ አበባ ያረኳትና ይሄ ሁሉ አድርጌ ምናምን ስታለቅስ ሳያት ምናምን በቃ የሆነ በጣም የጥፋተኝነት ስሜት እየተሰማኝ ነው። ይህን ነገር ደግሞ ሙባረክ ምንም ሊገባ አልችልም። በቃ እውነቱን ተናገር፣ ምንም ነገር የለንም ስለሆነ አሁንም በቃ ምንም እንጃ አላቅም። ለማውራቱ ላይ ይከብዳል። በቃ ድርቅ አለ እዚህ ጋ ስለ ሀዩ አስብ ነው። በቃ ምንም ግራ እየገባኝ ነው። ያው እሱ አሁን እንደ ራሱ ያሰበው ነገር አለ ገባሽ? በራሱ አሳሰብ ነገሮቹ ልክ ናቸው ምክንያቱም ሜዊ አንዳንዴ ያለበት ነገር ላይ ይህንን ስሜት ለመናገር አስገድዶት ለአንቺ ተናግሮሽ ይሆናል። እኔ ደግሞ ማስበው እንደዛ ነው። ግን በሌላው አቅጣጫ ለሀያት ትክክለኛው አክብሮትና ትክክለኛውን በስነስርዓት ትክክለኛው ምላሽ ተመልሶላታል ብዬ አላስብም። ምክንያቱም ሁሉም ነገር የሆነው ድንገታዊ ወይ ደግሞ ቅስፈታዊ የሆነ ነገር ነው። ባሽ በስነስርዓት አግኝታችን ትሪት ልታደርጓት ሞከራችሁ። በዛ ስሜቷ ቢያንስ ኖርማል ጠጋ ብሎ ራሱ ሊያወራት ምናምን አልሞከረም። እሺ ምክንያቱም ሁሉ ስሜቱ እያደላ ያለው እኔ የምፈልገው እሷን ነው አንቺን ማለት ነው። አንቺ ደግሞ እያልሻ ያለሽ እኔ ማስብህ እንደ ወንድሜ ነው እያልሽው ነው። እሺ አሁን ማለት ነገሩ ቤት መንገድ ቢፈታ ራሱ ጥሩ ይሆናል። ምክንያቱም እኔ ስለዚህ ነገር ምንም ማውቀው ነገር የለም። ምክንያቱም ነገ ላይ ተጠያቂ መሆን አልፈልግም። እንደ እውነቱ እሱ ወንድሜ ነው፣ ተጎርቶ ማየት አልፈልግም። እሷም ደግሞ በቅርብ ጊዜም ባውቃትም ሴት ልጅ ላትም እና እንደዛም መጉዳትም የለባትም፣ ማልቀስም የለባትም። በስነ ስርዓት ለሷ ትክክለኛውን ነገር አክብሮትም ቢሆን ትክክለኛውን ምድር በስነ ስርዓት ሊሰጣት ይገባል። ምክንያቱም እኔ እስከማውቀው ድረስ ያፈቀረሽን ሰው ነው ማፍቀር ለባሽ ምክንያቱም አንቺ ቤስት ጓደኛዬ ነው ብለሽ ነው እያሰብሻለሹ እንደኔው ማለት ነው እሱ ስለዚህ እነሱ ሁለታቸው ሊገናኙበት ወይ ደግሞ ሁለታቸው አንድ ላይ ሊሆኑበት የሚችሉበት መንገድ ይኖራል። ምናልባት እኔ አላውቅም፣ ብቻ እንደዛ ቢኖር ደስ ይለኛል። አሁን እሱን ነው የምፈልገው፣ ከምንም በላይ ሙቢና ሃያት አብረው ቢሆኑ። ግን ይሄን ነገር ደግሞ መወሰን የሚችለው ማነው ነው? እዚህ ጋ ሙባረክ ነው፣ ሙባረክ ነው ሃዩ ምንም ቢሆን በቃ እንዲ እና ምንም እንትን ማለት አልችልም፣ ግን ሙባረክ ነው እዚጋ ነገሮችን ማስተካከል የሚችለው። ነገሩን ብዝበጠና ያደርገው በጣም እኔ እንጃ አላውቅም። የሚሆነው በጣም ግራ የሚያጋባ ነገር ነው ያደርገው። ስለዚ አሁን እሱ እዚጋ ነው የምፈልገው። በቃ ቀልዴን ነው እንዲለኝ ነው፣ በቃ ለኔ ያለኝን ነገር በቃ ቀልዴን ነው የማይሆን ነገር ስለሆነ ከሀያት ጋር ተመልሶ እንደድሮዋቸው እንዲሆን ነው። ምክንያቱም እዚህ ላይ የተጎዳች ያለችው ሀያት ነች፣ ከማንም በላይ እዚጋ እኔ ብጨነቅ ምንም ብልም እዛ ጋ የምታለቅሰው እሷ ነች፣ ብዙ ነገር የምታየው እሷ ነች። እና ሙባረክም ቢያንስ አንተ ጓደኛት ነው። እኔ ምንም እኔ እንጃ እኔ ከዚህ በፊት የሚያገኝም አይመስልም ምንም ነገር ብለው እየሰማኝ አይደለም። ስለዚ አንተ አብረው ብቻውን አድርገህ እንዲህ እንዲህ ነው ያለውን ነገር ቢያንስ ከሰማክ በስርአት አስረዳው። እራሱ መጥቶ ይሄን ነገር ነገሮችን ለማስተካከል ቢሞክርስ፣ ማለት ደውዬለት መጥቶ ይሄን ነገር ብናደርግ አይሻልም? ማለት እኔ ምክንያቱም በሱ ውሳኔ እኔ መወሰን አልችልም። ገባሽ? ምክንያቱም ትልቅ ሰው ነው፣ የራሱ ውሳኔ መወሰን የሚችል ሰው ነው። ገባሽ? በዛ እሱ የራሱ የሆነ ስሜት አለው። ያንን ስሜቱ ላንቺ ነግሮሻል። እኔ አሁን ምንም ነገር ስሜት የለውም ባይባል ኖሮ ስሜት የለኝም ምናምን ቢል ኖርማል ቀላል ነገር ነበረ። ከሀያት ጋር አገናኝተሽ አግባብተሽ ምናምን ነገሮችን ለማስታገል ግን አንቺን እዚህ ጋር ፍቅርሻለሁ እያለ አይሆንም። ሀያትን ምናምን ብለን ደግሞ መጫን ደግሞ አንችልም። እኔ እሱ ነገር ነው በጣም ትልቁ በቃ ጫና ሊሆንብኝ ያለው እና እንዴት እናደርግ እና አሁን ልናደርግ የምንችለውን ነገር ለማድረግ እንሞክራለን። እሱም እንዳይጎዳ እሷ ነው እንዳትጎዳ። አንድ ሊደውልና ሀሳቡ ምን እንደሆነ ልጠይቀው አይሻልም?

ወይ ሙቤ እንዴነሽ? በጠዋት ተሰውረ ወጣ በጠዋት ተሰውረ ወጣ የሀያትን ጉዳይ ማለት ሪም ምን እንደምልህ አላውቅም። ለሪም የነገርካት የፍቅር ስሜት የምር ነው ወይ? እሱን ነገር ማወቅ ፈልገን። ለዛ ነበር አሁን እኛ ስራ አልተዋጣልን ሁኔታው ማለት ነው። እና የምር አፍቅረሃት ነው ወይ ሪም፣ ወይስ እየቀለድክ ነው? አልገባም ነው ይሄ ከርፋረ። ግን የምር ነው ግን ሙ ግን ልጅ ሲጀመር ከዚህ ሌላ መልስ የለውም ሙባረክ። ስማ ይሄን ቃል ድህንተውና፣ ወደ እውነታው ነው። እኔ በጣም እየሰለችኝ፣ በጣም እየተጨነኩኝ ነው። እኔ ከዚህ በላይ መጨነቅም ምንም ማለት አልፈልግም። የራሴ ብዙ የሚያስጨነቀኝ ጉዳዮች አሉ። ሌላ ጭንቀት አጨመርብኝ፣ ሙቢ ምንም ማድረግ አይደለም፣ ማድረግ የምችለው ነገር አለ። በቃ የምር ግን ሙቢ እርግጠኛ ነ እርግጠኛ ነ መቶ ፐርሰንት አፍቅራታ ለሬሚል እየቀለደ ነው፣ እየቀለደ ነው ሪም ማለት ነው አንደኛ፣ እየቀለደ ነው እያለች ነው ያለችው። ልጁ ምንም ጤነኛ ይሁን አይደለም። ሙባረክ፣ እስኪ ወደ ራስክ ተመለስና በስርዓት። እኔ ቆይ፣ ምን ብዬ ልረዳክ? ምን ብዬ ልረዳክ? እያየህ ነዋ ለአንተ ብላ እያለቀሰች ስንት ነገር እያደረገች ነዋ? እሱን በት መረዳት አችልም ፈጣኒ ምንም ማድረግ አልችልም። እንደዚህ መሆን የለበትም ሙባረክ። ለምን አሰማኝም? እኔ መሮኛል፣ በጣም ሰልችቶኛል። ቢያንስ ይሄንን ነገር እንኳን በጣም ነው የመረረኝ። በአንተ ጉዳይ እኔ መጨነቅ አለብኝ። ሁሌ አንተን አስደስታሉ ብዬ ሀያትን ስንት ነገር አድርጌ እዚህ ድረስ ካመጣስ በኋላ አሁን ነው ለእኔ ስሜት የሚኖረክ? የተቀመጠልህ ምርጭ የለም። ማንም እኮ ምረጡ ተብሎ አይደለም እንትን የተባለው። በቃ ሀያት እዚህ ጋር ሀያትን ብቻ አስብ። እኔን ተወኘ። በቃ ሽዋር ትደውልላለች። እሺ ከዚህ በላይ ምን ምን ምን ልትለው ትችላለህ? ምን ይባላል? እኔ ምንም ግራ እየገባኝ ነው ልጁ በቃ ምንድነው የሚያወራው ነገር ቢያንስ እንኳን እኮ እኔን የምር ወዳኝ እንኳን ቢሆን እኮ ማሰብ አለበታል አለ እኔ እዚህ ጋር መጨነቅ አለብኝ በእሱ ጉዳይ ሁሌ ለምን እናንተ ከካሜራ ጀርባ ተገናኝታችሁ በስነ ስርዓት አሁን እኮ እዚህ ጋር ካሜራ ስላለ ወይ ስለሌላ አይደለም ልጁ አንድ ነገር ብቻ ይዞ ነው እንትን የሚለው ምንም ሊረዳኝ አይችልም እኔ አንዳንዴ እኮ ሞደድ ማለት እኮ እንዴት ነው የምትወዱትን ሰው ደስታ ንሸማለስ ነው ይባላል። እሱ ግን የእኔን ደስታ ንሳ እኔን ጭራሽ እያስጨነቀኝ ነው ክረሉ እና ከአቅሜ በላይ ነው ሁሉም ነገር። ከዚህ በላይ ምንም ማድረግ አልችልም። ከዚህ በላይ ሊያደረግ የሚችለው ምንም ነገርም ቢኖር ወንዴ ዘሌ ነው እንጂ እኔ አይደለሁም። እኔ በጣም ሊለፈውት ጭንቀት ነው የተረፍኩት። በቃ ከዛ ጊዜ በኋላ ምንም ደስተኛ እየሆንኩ አይደለም። በቃ ምን ማድረግ አለብኝ? እንዴት ብዬ ነው ሀዩላስደግ ያለብኝን ነገር አድርግ ያለው ብዬ አስባለሁ። ከአቅሜ በላይ ነው ሁሉም ነገር እንዳሰብኩት አይደለም። የሆነ ሁሉም ነገር ተቀያይሯል። እና የአቅሜን ሁሉ ሞክር ያለው ከዚህ በላይ አቅም የለኝም። ያለኝ አማራጭ ከነገሮቹ መሸሽ ነው እንጂ እምችለው ሌላ ምንም አማራጭ የማስበው ነገር የለም። ሀዩ ከጎኗ ነኝ፣ ምንም ነገር ቢያስፈልጋትም ቢከፋትም አለው ከጎኗ ግን፣ ከሙቢ ጋር ግን መጥቼ የምከራከርበት አቅም የለኝም። ራሱ የሆነ ሰዓት ሁሉም ነገር ሲገባው ወደ ሁኔታው ይመለሳል። እዚህ ጋር አሁን ያለው ዘሌ ነው እና እሱ ሁሉንም ነገር አጠገቡ ሆኖ እንት እንዲለሱ ነው አደራ የምሰጠው። እኔ ግን ካገኘ በላይ ነው ሁሉም ነገር። እንዲህ ሲወራ እዚህ ጋር መጥቼ ምናምን ነገር የሆነ እንትም ቀለል ብሎኝ ምናምን ይመስላል፣ ግን ውስጤ ብዙ ነገር አለ እና እዚያ ላይ እኔ ለአንተ የምምልክ ነገር ይህን ነገር በቃ ከቻልክ አንተ ለማስተካከል ሞክር። እኔ ከቻልኩኝ አሁን ከማድረግ ይህንን ነገር ከማድረግ ወደኋላ አልሄድም። እኔ ነገሮች እንዲስታከሉ ነው ሁላችሁም ወደ ደስታችሁ እንድትመለሱ ነው የምፈልገው። ገባሽ? ሀያትም አንቺም ሙቪም ወንድሜም ሁላቸውም ወደ ሰላም እንዲመለሱ ነው የምፈልገው። ግን እዚህ ጋር በጣም ሁላችሁም መረጋጋት አለባችሁ። ገባሽ? ተረጋግታችሁ እኔ እሱን ቀስ ብዬ አናግሯለሁ። ከተረጋጊና እንግዲህ የምንችለውን እናደርጋለን። ምን ይችል ይሻለም